ጤና ይስጥልኝ እንደምን ዋላችሁ፣ ክቡራን ተመልካቾቻችን። አሁን ከዜና ኢትዮጵያ የቢዝነስ ዜና ወደ እናንተ ይደርሳል። አሚር ጌቱ አብሬያችሁ ቆይታ አደርጋለሁ። የቢዝነስ ዜና አጋራችን ኦሮሚያ ባንክ ነው፤ ከልብ እናመሰግናለን። ወደ ቀዳሚ ጉዳያችን እናልፋለን። የቻይናው ሻክማን ኩባንያ ና ቢይካ ግሩፕ በፈሳሽ የተፈጥሮ ጋዝ የሚሰሩ 150 ከባድ ተሽከርካሪዎችን ወደ ሀገር ለማስገባት ከስምምነት ደረሱ። በአዲስ አበባ በተካሄደው የኢትዮ ቻይና የንግድና ኢንቨስትመንት ፎረም ላይ በተደረሰው ስምምነት መሰረት ተሽከርካሪዎቹ በተያያዘው አመት ገብተው ስራ ይጀምራሉ ተብለዋል። ቢያይካ ግሩፕ በተፈጥሮ ጋዝና በኤሌክትሪክ የሚሰሩ ተሽከርካሪዎችን ከማስመጣት ባለፈ በሀገር ውስጥ መገጣጠም የሚያስችል ፋብሪካ እየገነባ መሆኑንም የድርጅቱ ዋና ስራ አስፈጻሚ ሚካኤል ካሳ ገልጸዋል። መንግስት ካስቀመጠው የተፈጥሮ ጋዝ አጠቃቀም አቅጣጫ ጋር በተሰጠው የፖሊሲ አቅጣጫ መሰረት የመጀመሪያው ሄቪ ትራኮችን በተፈጥሮ ጋዝ የሚሰሩ ትራኮችን ወደ ኢትዮጵያ ማስገባት እና የሎጂስቲክስ ዘርፉን መደገፍ ሲሆን በአጭር ጊዜ ውስጥ ደግሞ የመገጣጠሚያ ፋብሪካን አዘጋጅተ ስለጨረስን በቅርብ ጊዜ ደግሞ ይህንኑ በዚሁ በተፈጥሮ ጋዝ ሚሰሩ የሚሰሩ ተሽከርካሪዎችን አገር ውስጥ መገጣጠም እንጀምራለን ማለት ነው። በመጀመሪያ ዙር ካፓሲቲያችን ወደ 1500 ትራኮች ናቸው። ይሄ ፋክተሪ እስካሁን በኢትዮጵያ ውስጥ በኳሊቲ በጥራት ደረጃ በቴክኖሎጂ የመጨረሻ ጥግ የሚባለውን የሚተገብር ስለሆነ የመጀመሪያው ግንባር ቀደም ይሆናል ብለን እንጠብቃለን። ከሁለት ሶስት ወር በኋላ ወደ ስራ ይገባል። ብዙ የአገርን ሀብት የማዳን እድላቸው በጣም ትልቅ ነው። የውጭ ምንዛሪን ይቆጥባል፣ እንዲሁም ከፍተኛ የሆነ ኢኮኖሚ ላይ አስተዋጽኦ ይኖራቸዋል። የሻክማን ኩባንያ ዋና ስራ አስፈጻሚ በበኩላቸው በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ስራ መግባታቸው የነዳጅ ወጪንና የአካባቢ ብክለትን ለመቀነስ

ወደ ሀገር የምናስገባቸው ከባድ ተሽከርካሪዎች በኤሌክትሪክ የሚሰሩ እንደመሆናቸው የአካባቢ ብክለትን ይከላከላሉ። እኛም እንደ ተቋም ኢንቨስትመንታችንን በማስፋት ለሀገሪቱ ከምናበረክተው የኢኮኖሚ እድገት ባለፈ የስራ እድልን በመፍጠር ትልቅ ሚና እንጫወታለን። ከቪአይካ ጋር በጋራ ለመስራት ስንወስን ተቋሙ ያለበትን ወቅታዊ አቋም በማገናዘብ እቅዳችንን ለማሳካት ትክክለኛ ኩባንያ መሆኑንም አምነንበት ነው። ወደ ቀጣዩ ዜናችን እናልፋለን። የኢትዮጵያ ምድር ባቡር ኮርፖሬሽን ከሎጂስቲክስ አገልግሎት በተጨማሪ በተለያዩ የኢንቨስትመንት መስኮች ለመሰማራት እንቅስቃሴ መጀመሩን አስታወቀም። የባቡር ትራንስፖርት ለኢኮኖሚ እድገት አስተዋጽኦ የጎላ በመሆኑ ስራው ለግሉ ዘርፍ ክፍት እንደሚደረግም የትራንስፖርትና ሎጂስቲክስ ሚኒስቴር ጠቁመዋል። ሞሐመድ ራህመቶ በዚህ ጉዳይ ላይ ተጨማሪ አለው። የኢትዮጵያ ምድር ባቡር ከተመሰረተ ከአንድ ምዕት ዓመት በላይ ያስቆጠረ ቢሆንም እድገቱ አዝጋሚ ሆኖ መቆየቱ ይነገራል። ከቅርብ ዓመታት ወዲህ በተደረገ ሪፎርም የተለያዩ ስራዎችን በመስራት ላይ እንደሚገኝ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ይገልጻሉ። ኮርፖሬሽኑ በቀጣይ ከባቡር ትራንስፖርት አገልግሎት በተጨማሪ በሌሎች የኢንቨስትመንት ሥራዎች ለመሰማራት እንቅስቃሴ መጀመሩንም ዋና ስራ አስፈጻሚዋ ተናግረዋል። የተለያዩ የቢዝነስ ኦፖርቹኒቲዎችን ይዘን ነው የመጣ ነው። ኢትዮጵያ ሬልዌስ ኮርፖሬሽን አስጠንቶ ለ ትግበራ ዝግጁ ያደረጋቸውን የተለያዩ ፕሮጀክቶችን ላውንች አድርጓል። ከኢአርሲ ሄድኳርተር ፕሮጀክት ጀምሮ ድሬዳዋ መልካ ጀብዱ ስቴሽን ላይ የሚሰራውን ሎጂስቲክ ሀብ፣ የእንዶዴ ሎጂስቲክ ሀብ እንዲሁም የሞጆ እና ሌሎችም የተለያዩ በዲዛይን እንዳያችሁት እንዲሁም ደግሞ በሞዴል እንዳያችሁት የተለያዩ ኢንቨስትመንት መጋበዝ የሚችሉ ፕሮጀክቶቻችንን ዛሬ ይፋ አድርገናል። እንዲሁም ደግሞ በቀጣይ ለምንሰራቸው የኦንፎርስ ፕሮጀክቶች በራስ ኃይል መስራት የምንችልበትን ካፓሲቲ ምን ላይ እንደደረስን ለማሳየት ችለናል ማለት ነው። ብሔራዊ የባቡር ንግድ እና ኢንቨስትመንት ጉባኤ በተካሄደበት ወቅት በኮርፖሬሽኑ የታቀዱ ስራዎች ቀርቦ ውይይት ተካሄዶባቸዋል እና ሎጂስቲክስ ሚኒስትር ዴታ ደንጌ ቦሩ የኢትዮጵያ ምድር ባቡር ኮርፖሬሽን ያሰባቸው ስራዎች መነቃቃትን የሚፈጥሩ መሆኑን ጠቁሞ የባቡር ትራንስፖርት ለሀገር ሰፊ ፋይዳ ያለው እንደሆነ ገልጸዋል የእኛ ሎጂስቲክስ ወጪ አሁንም ከፍተኛ እንደሆነ ቀጥሏል። ይህም የምርቱን በማምረቻ ወጪ 25 በመቶ ያህል የሚጠጋ ነው። ይህንን አሃዝ ወደ 15 በመቶ ማውረድ እቅዳችን ነው። ለዚህ ግባችን ደግሞ የተቀናጀ የባቡር ትራንስፖርት ዘርፍ ወሳኝ ነው። የኢንዱስትሪ ፓርኮችን ደረቅ ወደቦችንና የግብርና ማቀነባበሪያ ማዕከላትን ከባቡር መስመር ጋር በማገናኘት የሎጂስቲክስ ወጪን ለመቀነስ ጥረት እናደርጋለን። የባቡር ትራንስፖርት ዘርፍ ጊዜንና ወጭን በመቆጠብ ለሀገር ኢኮኖሚ እድገት ትልቅ አስተዋጽኦ ያደርጋል። የባቡር ትራንስፖርትን የበለጠ ለማዘመንም ዘርፉን ለግሉ ዘርፍ ክፍት አድርገናል። የአፍሪካ ህብረት የመሰረተ ልማትና ኢነርጂ ኮሚሽነር ለራቶ ሜታ ቦጅ በበኩላቸው ባቡር ትራንስፖርት ብቻ ሳይሆን ሀገራትን የሚያስተሳስር እንደሆነ ተናግረዋል። ባቡር ሲሮጥ ኢንዱስትሪ ያድጋል። ያለ በቂ ትራንስፖርት ስርዓት በኢንዱስትሪ የበለጸገ ሀገር በታሪክ የለም። ለአፍሪካ ባቡር ዋነኛ የሽግግርና የለውጥ መሳሪያ ነው። የሎጂስቲክስ ወጪን ለመቀነስ ቀጠናዊ ትስስርን ለማጠናከርና የአፍሪካ ነጻ የንግድ ስርዓትን በሁሉም አካባቢ ተግባራዊ ለማድረግ ያግዛል። ለኢንዱስትሪና ለንግድ ስራ በጊዜ ምርቶችን ለማቅረብ ሁነኛ መንገድ ነው። ለማዕድንና ለግብርና ስራዎችም ፋይዳው ትልቅ ነው። የባቡር ትራንስፖርት ዘርፍ ከዚህም ባሻገር ሀገራትንና ሕዝቦችን የሚያገናኝ ጭምር ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ያቀዳቸው የኢንቨስትመንት ስራዎች በመንግስትና በግሉ ዘርፍ ትብብር አሊያም በሽርክና ወደ ተግባር የሚገቡ መሆናቸው ተጠቁሟል። የተፈጥሮ ጋዝ ክምችት ያላቸው ሀገራት ከምርቱ ከሚያገኙት ከፍተኛ ገቢ ባለፈ በዓለም አቀፍ ግንኙነት ላይ ተጽዕኖ የመፍጠር አቅማቸው የጎላ መሆኑ ተጠቆመ። በቅርቡ ኢትዮጵያ ማውጣት የጀመረችው የተፈጥሮ ጋዝ ከትራንስፖርትና ከማዳበሪያ ምርት ባለፈ ዘርፈ ብዙ አበርክቶ እንዳለውም ተገልጿል። ኤዶሚያስ ንጉሴ። ኢትዮጵያ የተፈጥሮ ጋዝ ማምረት መጀመሯ በጠቅላይ ሚኒስትር አብይ አህመድ መበሰሩን ተከትሎ በርካቶች ደስታቸውን ገልጸዋል። በተፈጥሮ ጋዝ ምንነት ዙሪያም ጥያቄዎች ተበራክተዋል። በተለይ የተፈጥሮ ጋዝና በነዳጅ መካከል ያለው ልዩነትና አንድነት የጥያቄዎች ማጠንጠኛ ሆነው ቆይተዋል። የዘርፉ ባለሙያዎች እንደሚናገሩት ሁለቱም በተፈጥሮ የሚገኙ ተቀጣጣይ ማዕድናት ሲሆኑ የተፈጥሮ ጋዝ ከቅሪታ አካል የሚገኝ እንደመሆኑ ከባቢ አየርን ከመጠበቅና ከዋጋ አንጻር ተመራጭ ነው። ከሌላ ነዳጅ ጋር እንግዲህ ሲወዳደር አንደኛ በዋጋም ደረጃ በጣም የተለያየ ነው። በዓለም አቀፍ ደረጃም ዋጋው በጣም ዝቅ ያለ ነው። የተፈጥሮ ጋዝ በተለይ በፈሳሽ መልኩ እንደ ልብም ደግሞ ከቦታው ቦታ ለመውሰድ ለማከማቸት ማመቺ ከመሆኑ አንጻር ዋጋውም ደግሞ አነስተኛ ከመሆኑ አንጻር ብዙ ሀገሮች የሚመርጡት የምርት አይነት ነው። ሁለተኛ የከባቢ አየርን ከመበከል አንጻርም ዝቅተኛ ተጽዕኖ ነው ያለ የስፔስ ሳይንስ እና አስትሮኖሚ ዘርፍ ተመራማሪ የሆኑት ኤልያስ ለዊ በቅርቡ ኢትዮጵያ ማውጣት የጀመረችው የተፈጥሮ ጋዝ ከትራንስፖርትና ከማዳበሪያ ምርት ባለፈ ዘርፈ ብዙ ኢኮኖሚያዊ አበርክቶ እንዳለው ይናገራሉ። ለመጓጓዣ እንጠቀምባቸዋለን። እንግዲህ መኪናዎቻችንም ሆነ አይሮፕላኑም ሆነ ብዙ ነገሮች በነዳጅ የሚንቀሳቀሱች ናቸው፣ በፈሳሽ ነዳጅ ይንቀሳቀሳሉ። እርግጥ በጋዝም የሚሰሩ የመጓጓዣ እንትኖች አሉ። ለዛ እንጠቀምባቸዋለን። ከዛ በኋላ ቤት ውስጥ ለማብሰያ እንጠቀምባቸዋለን። ለኢንዱስትሪ ውስጥ እንጠቀምባቸዋለን። ኢንዱስትሪ ውስጥ መጠነ ሰፊ አገልግሎት አላቸው ማለት ነው። ማዳበሪያዎች አሉ። ከዛ በኋላ ለመድኃኒት ስራዎችም የምንጠቀምበት አለ። ከዛ ቀለብ የቀለም ስራዎች ላይ እንጠቀማለን። የተፈጥሮ ጋዝ ሀብት ያላቸው ሀገራት የራሳቸውን ኢኮኖሚ ከመደገፍ ባለፈ በዓለም አቀፍ ግንኙነታቸው ላይ ተጽዕኖ የመፍጠር አቅማቸው የጎለበተ መሆኑም ተገልጿል። አውስትራሊያን ብንነሳ ለምሳሌ ወደ 30 ቢሊዮን ዶላር የሚሆን በየዓመቱ ታገኛለች። ይህ ትልቅ የገቢ ምንጫቸው ነው። በሁለተኛ ደረጃ በዚህ መስክ የሚሰማራ የሰው ኃይላቸው በጣም ከፍተኛ ነው። ኢንዱስትሪዎቻቸውን በብዛት ይህንን ስለሚጠቀሙ እነዚህ ሀገራት ምርቶቻቸውን ቅድም እንዳልኩት በአነስተኛ ዋጋ የማምረት እና የማቅረብ እድሉ ስላላቸው የኢኮኖሚ እድገታቸው የተሻለ የተነቃቃ ሆኖ ነው የሚገኘው ማለት ነው። ከዛ በዘለለ ከሌሎች ሀገር በተለየ እነዚህ ሀገራት አለም አቀፋዊ ሁኔታዎች ላይ ደግሞ ተጽዕኖ የመፍጠር እድላቸው በጣም ከፍተኛ ነው። ለምሳሌ ራሽያን መውሰድ እንችላለን። ራሻ የምታመርተው የተፈጥሮ ጋዝ የአውሮፓን የተፈጥሮ ጋዝ ፍላጎት 40 ፐርሰንት አካባቢ ይሸፍናል። ያ ማለት እነዚህ የአውሮፓ ሀገሮች ለምሳሌ ራሻ ላይ የተለያየ ተጽዕኖ ለመፍጠር ቢሞክሩ እሷም የራሷን ተጽዕኖ በነዳጇ በምታቀርበው የተፈጥሮ ጋዝ ምርት በኩል ተጽዕኖ ማድረግ ትችላለች ማለት ነው። ስለዚህ የተሻለ ያደርጋቸዋል እነዚህ ነገሮች በብዙ ነገር። የተፈጥሮ ጋዝ የሰው ልጅ አኗኗርን በማዘመንና ኢንዱስትሪዎችን በመደገፍ ለምጣኔ ሀብት እድገት ወሳኝ መሆኑን ባለሙያዎች አብራርተዋል። ተመልካቾቻችን የሰዓቱ የቢዝነስ ዜና በዚ አብቅቷል። ስለ ተከታተላችሁን ከልብና አመሰግናለን። በያላችሁበት ጥሩ ቀን ይሆንላችሁ።